በስማዓብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር አምላኬ ይባረክ ለእጆቼ ሰልፍን ለጣጦቼም ዘመቻን የሚያስተምር መሕርዬና መሸሸጊያዬ መጠጊያዬና መድኃኒቴ ረዳቴና መታመኛዬም ህዝቤንም ከእኔ በታች የሚያስገዛልኝ መዝሙር መቶ አርባ አራት። ይህነን ቃል በልብህ ጽላት ላይ ጻፈው። ይህ ከአምላክ የተላከ የምስራች ነው። ከዘመናት ጥበቃ በኋላ እንደደረሰ የድል ዜና አድርገህ ተቀበለው። የሌሊቱ ጨለማ አልፏል፣ የንጋቱ ብርሃን እነሆ በደጅህ ነው። የደስታ ፍጻሜ በይፋ ደርሷል። አዎ የትግልህ ዘመን ተፈጽሟል፣ የለቅሶ ሰዓት ተጠናቋል፣ የክብርህም ጊዜ ደርሷል። ከእንግዲህ በኋላ በብቸኝነት አትኖርም፣ ትወደዳለህ፣ ትደገፋለህ። ሕይወትህም ከሐሳብና ከምኞት በላይ ሆኖ ይሳካልሃል። የሰዎች ፍቅር ብቻ ሳይሆን ከላይ የሚመጣው መለኮታዊ ሞገስ በዙሪያህ እንደ አጥር ይሆናል በላይህ ላይ የሚፈሱት በረከቶች እጅግ ብዙ ከመሆናቸው የተነሳ ልትቆጥሯቸው እንኳን አትችልም እንደ ሰማይ ከዋክብት የበዙ እንደ ምድር አሸዋ የማይቆጠሩ ይሆናሉ እግዚአብሔር አምላክህ በረከትን አትረፍርፎ ይሰጥሃል ጽዋህም ሞልቶ ይፈሳል እያንዳንዱ ቀን ከትናንቱ የተሻለ ይሆናል ቀናቶችህ በደስታና በሳቅ ይሞላሉ። ከእንግዲህ ስለ ማንኛውም ነገር መጨነቅ አይኖርብህም፤ የሚያስጨንክን በኃያሉ ላይ ጥለሃልና ስለ ነገ አትጠራጠርም፣ ስለ ትናንት አትቆጭም፣ በዛሬው የእግዚአብሔር ጸጋ ትኖራለህ እንጂ። ምክንያቱም የልዑል እግዚአብሔር የተወደድክ ልጁ እንደሆንክ ታላቅ ማስረጃ አግኝተሃልና፣ ነገሮች ምንም ቢሆኑ በመጨረሻ ላንተ መልካም ሆነው ይፈጸማሉ ነው። ተራራ የመሰለው ችግርህ እንደ ጭስ ይበናል። ባህር የመሰለው ጭንቀትህ እንደ ባህር ኤርትራ ይደርቃል። አንተም ከምንጊዜውም በላይ በህይወትህ ደስ መሰኘት ትጀምራለህ። አየሩ ንጹህ መዓዛ ይኖረዋል። የምትመለከተው ሁሉ በዐይንህ ላይ በጎ እይታ ይኖረዋል። የምትሰማው ሁሉ ለጆሮህ እንደ ማር ይጣፍጣል። በአጠቃላይ ህይወት ለአንተ አምላካዊ ጣዕምን ትሰትሃለች። ሰላምህ እንደ ወንዝ ይፈሳል፣ ጽድቅህም እንደ ባህር ሞገድ ይሆናል። ይህ ሁሉ የሆነልን ለምንድን ነው ቢባል፣ ከዓመታት በፊት እውነትን ለማወቅ ወደ ነገሮች ጥልቀት ለመድረስ በነበረህ ልባዊ ጉጉት የተነሳ በእግዚአብሔር ስለተጎበኘህ ነው። ያንን ጊዜ ታስታውሳለህ። ዓለም በውሸት ስትዋዥቅ፣ አንተ ግን እውነተኛውን መንገድ ትፈልግ ነበር። ሰዎች በጊዜያዊ ነገር ሲደሰቱ፣ አንተ ግን ዘላለማዊውን እውነት ትጠይቅ ነበር። በጨለማ ክፍል ውስጥ ሆነ ብርሃንን ትለምን ነበር። ብዙ እንቅልፍ የሌላቸው ሌሊቶች፣ ብዙ በእንባ የታጠቡ ጸሎቶች፣ ብዙ አምላኬ ሆይ መንገድህን አሳይም ያልካቸው ከናቶች ነበሩ። ዓላማ እውነትን ማወቅ ነበር፣ የእግዚአብሔርን መንገድ መረዳት። ያችን እውነት ለማወቅና ለመረዳት ረጅም ዓመታት ፈጅቶብሃል። ስታውቃት ግን እውነት አርነት አወጣች። ሐዋርያው እንዳለው እውነትን ታውቃላችሁ እውነትም አርነት ያወጣችኋል። አሁን አርነት ወጥተሃል፣ በበረከት መስመር ውስጥ ገብተሃል። ስለዚህ የተትረፈረፈ በረከትን ወደ ህይወት ትስባለህ፤ የሚያስፈልግህን ገንዘብ፣ መልካም ሰዎችን፣ መልካም አጋጣሚዎችን፣ ሌላም ሌላ መንፈሳዊ ጸጋዎችም ይገለጣሉ። የእግዚአብሔር ስጦታዎች በአንተ ህይወት ይበዛሉ። በልዑል እግዚአብሔር ላይ ያለህ መታመን ፍጹም ይሆናልና ከእንግዲህ ስለማንኛውም ነገር መጨነቅ አይኖርብህም። በየእለቱ ብዙምና የጸኑ ማስረጃዎችን ታያለህ። በራስ መተማመንህም ያለማቋረጥ ያድጋል፣ ወደ ላይም ይሰገላል። በዙሪያህ ያሉ ሁሉ አንተ በእግዚአብሔር የተባረክ እንደሆንክ ያውቃሉ። ብርሃንህም ከምንጊዜውም በላይ በደመቀ ሁኔታ ያበራል። ተራራ ላይ የተሠራች ከተማ ልትሰወር አትችልምና ሁሉም ሰው ምን እየሰራህ እንደሆነና እንዴት አሁን ያለህበት ደረጃ እንደደረስክ ለማወቅ ይጓጓል። ያለፈውን የፈተና ጊዜያት ሙሉ በሙሉ እስክትርሳው ድረስ በአዲሱ ህይወትህ በእጅግ ትደሰታለህ። የጎዱህን ሰዎች ሁሉ ትረሳቸዋለህ። ያሳለፍከው መከራ እንደ ሕልም ይረሳሃል። የሚገርመው ነገር ምን እንደሆነ ታውቃለህ? የእግዚአብሔርን ኃይል ያልተረዱ እነዚያ የጎዱህ ሰቦች ያን ጊዜ ይመለከቱሃል። ይሄማ ከወደቀበት አይነሳም ብለው የተናገሩብህ እነዚያ፣ በችግርህ ጊዜ ጀርባቸውን የሰጡህም ሁሉ ይመለከቱሃል። አዎ ለረዥም ጊዜ በመደነቅ ይመለከቱሃል። በአንተ ላይ ያለውን የእግዚአብሔርን ክብር ሲያዩ ምነው ባላደረግ ነው እያሉ ይቆጫሉ። ምክንያቱም አንተ ለሌሎች ልትሰጥለው የምትችለው ዋጋ እጅግ የገዘፈ ነውና፣ እነሱም ይህንን ያብአሉ። አሁንም በሕይወትህ ቢኖሩ ኖሮ ከተሰተኸ ጸጋ እየቀሰሙ የራሳቸውን ህይወት ማበልጸግ እንደሚችሉ ይረዳሉ። ነገር ግን በገዛ እጃቸው እድላቸውን አበላሹት። ነገሩን እንደ ጫውጣ ቆጥረውት ነበር፣ በቀላል አይተው ነበር። ዋጋህን አላቦቁም ነበር። የእግዚአብሔርን የእጅ ሥራ ናቁ። ዮሴፍን በጉድጓድ ውስጥ እንደ ጣሉት ወንድሞቹ የአንተን የክብር ህልም ሊያጠፉ ሞክረው ነበር። አሁን ግን ወደ አንተ ቀና ብለው ይመለከቱሃል። አሁን ምስጢርህን ማወቅ ይፈልጋሉ። አሁን በህይወት ውስጥ አብረው መሆን ይመኛሉ። ግን ምን ዋጋ አለው? አንተ ወደኋላ መመልከት አትችልም። ጉዞህ ወደፊት ብቻ ነው። ሎት ከሶዶም ሲወጣ ወደኋላ ኋላ እንዳትመለከት፣ አንተም ወደኋላ ኋላ አትመለከትም። ከዚህ በፊት ኖረው የማታውቀውን ምርጥ ህይወትን በእግዚአብሔር ቸርነት ትኖረዋለህ። ይህ ነው ላንተ የተዛፈለህ ክብር ሸክምም ነውና ይህን የተቀበልከውን በረከት በጥበብ ማስተዳደር ይጠበቅብሃል። በትሑትና ተመላለስ። ይህ ሁሉ የሆነው በራስህ ጥንካሬ ሳይሆን በእግዚአብሔር ጸጋ መሆኑን ለአፍታም አትዘንጋ። ለአንተ ብርሃን የሆነው አምላክ አንተም ለሌሎች ብርሃን እንድትሆን ይፈልጋል። በመጨረሻም ይህንን ቃል በልብህ ውስጥ ስትሰማ የተሰማህን ስሜት በምስጋና አስናው። የምታየው ከአንተ አይደለም፣ ከላይ ነው። ይህን አዲስ የህይወት ምዕራፍን ለመቀበል ራስህን አዘጋጅ። የጽድቅ አክሊል ተዘጋጅቶልሃል። የደስታ ዘመን ተጠርቶልሃል። የእግዚአብሔር ክብር በአንተ ላይ ሊገለጥ እነሆ በደጅህ ነው። በእምነት ተቀበለው፣ በምስጋና ኑረው፣ ለዘለዓለማዊውም ሕይወት ራስህን አዘጋጅ። አምላኬና መድኃኒቴ ሆይ ስለማያልቀው ቸርነትህና ስለማይለወጠው ቃል ኪዳንህ አመሰግንሃለሁ። የለቅሶዬን ዘመን ጨርሰህ የደስታን ዘመን ስላመጣህልኝ ስምህ የተመሰገነ ይሁም። ባለፉት የትግል ዓመታት ውስጥ ጥበብንና ትዕግስትን ስላስተማርከኝ ለዛሬው የክብር ቀን ስላዘጋጀህኝ አመሰግናለሁ። በላዬ ላይ የምታፈሰው በረከት ለመቀበል ልቤ በምስጋና የተሞላ ነው። በዚህ አዲስ የሕይወት ምዕራፍ ውስጥ ስገባ ከትዕቢትና ከኩራት ጠብቀኝ። የመተሁበትን መንገድ እንዳልረሳ አድርገኝ። ብርሃኔ በሰዎች ፊት እንዲበራ መልካሙን ሥራዬን አይተው በሰማያት ያለ አባቴን እንዲያከብሩ ልብዳኝ ለጎዱኝ ሰዎች የቅርታ ልብስ ስጠኝ እነሱ በጸጸት ሲመለከቱኝ እኔ ግን በምሕረት ጥላ ሥር እንድራመድ አድርገኝ ይህ የደስታ ዘመንም ለዘላለም ለእኔ ይሁን ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን